ሰላም ጤና ይስጥልኝ፣ ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በአዲግራት ከተማ ዛሬም ታላቅ የተቃውሞ ሰልፍ ተካሄደ ትናንትና ጥቅምት 6 2018 ዓ.ም ተምረት በአዲግራት ከተማ የሚገኙ ታጣቂዎች ከሰራዊቱ የተሰናበቱ ቁስሎኞችና እና እንዲሁም በጦርነቱ የሞቱ ታጣቂዎች ቤተሰቦች የጀመሩት የተቃውሞ ሰልፍ ዛሬ ጥቅምት 7 2018 ዓ.ም ተምረት በጠዋቱም የተቃውሞ ሰልፉን በመቀጣጠል ላይ እንደሚገኝ ከስፍራው የደረሰን መረጃ ያሳያል መንግስት ፍትህ ይስጠን የሚል መፈክር እያሰሙ ወደ አዲግራት ዩኒቨርሲቲ ገብተው ውይይት መጀመራቸውም ታውቋል። በአዲግራት የተቃውሞ ሰልፉ መንገድ ከመዝጋት ባሻገር የአዲግራት ከተማ ዋና አስተዳደር ቢሮና የአዲግራት ከተማ ማዘጋጃ ቤት ቢሮ መዝጋትም መጀመሩም ተገልጿል። በሌላ በኩል የአርሚ 50 ታጣቂዎች ከመቀሌ ወደ ሀገረ ሰላም የሚወስደው መንገድ በመዝጋት ተቃውሞውን እንደተቀበሉ ከስፍራው መረጃ ደርሶናል። ህወሀት ዛሬ ጥቅምት 7 2018 ዓ ም በመቀሌ ከተማ አስተዳደር የታጣቂዎች መድረክ ማዘጋጀቱም ተሰምቷል። በክልሉ ውጥረት በመንገሱ ምክንያትም የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ በፌዴራል መንግስት ጥሪ በአሁኑ ሰዓት አዲስ አበባ እንደሚገኙም ተገልጿል። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ በደረሰ የእሳት አደጋ በሚሊዮኖች የሚገመት ንብረት መውደሙ ተገለጸ። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ እና አጠቃላይ ስፔሻላይዝድ ሆስፒታል መንስኤው ባልታወቀ ምክንያት ሮቡዕ ዕለት ከሰዓት ሰባት ተኩል ገደማ ሰዎች ለምሳ ሲወጡ እሳት ቃጠሎ ተከስቶ በንብረት ላይ ጉዳት መድረሱን የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋዬ ተክለ ሃይማኖት ተናግረዋል እሳት ቃጠሎው የተከሰተው በሆስፒታሉ በሚገኙ ዋና የመድኃኒት መጋዘን የነበሩ በሚሊዮኖች የሚገመት የህክምና መሳሪያዎችና ግብአቶችን በቃጠሎ መውደማቸው ዶክተር ጸጋ ያክለው በተጨማሪም ከተማው ላይ የእሳት አደጋ መኪና ባለመኖሩ ችግሩ ማባባሱን ገልጸዋል አክሱም ኤርፖርት ላይ የሚገኘው የእሳት አደጋ መኪና የኦፕሬሽን ስራ ላይ በመሰማረቱ ቶሎ ለመድረስ ባለመቻሉ የወደመው ንብረት መቀነስ አለመቻሉን ገልጸዋል እሳት አደጋው በዩኒቨርሲቲው ሰራተኞች፣ የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላት፣ የአክሱም ከተማ ማዘጋጃ ቤት፣ የአክሱም ከተማ ወጣቶች፣ ፌዴራል ፖሊስ እንዲሁም የኢትዮጵያ አየር መንገድ እሳት አደጋ ሰራተኞች በመሆን አደጋውን መቆጣጠራቸውም ተገልጿል። አክለውም በአሁኑ ሰዓት ሆስፒታሉ በደረሰበት አደጋ ምክንያት ከባለ ድርሻ አካላት እንዲሁም ከጤና ሚኒስቴር ድጋፍ እንዲያገኙ ጥሪ ያቀረቡ ሲሆን አሁን ላይ የአደጋው መንስኤ በማጣራት ላይ ይገኛል ሲሉ ዶክተር ጸጋ የተክለ ሃይማኖት ጨምረው ተናግረዋል። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ ተከሰተ። የኬሚካል ርጭት በአፋጣኝ ይከናወናልም ተብሏል። የግብርና ሚኒስቴር በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑን ገልጿል። ዘንድሮ የተከሰተው የወፍ መንጋ ከተጠበቀው ጊዜ አስቀድሞ በመሆኑ በደረሰ የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ እየተደረገ ነው ተብሏል። በዚህም መሰረት የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወንጭፍና ድምጽ በማሰማት ለመከላከል ጥረት እያደረጉ እንደሚገኙ የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ምክትል ኃላፊ ሀሰን ሰይድ ለመንግስት መገናኛ ብዙሃን ተናግረዋል። በብሔረሰብ አስተዳደሩ ጂሌ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፍ መንጋ በስፋት መታየቱንም አመላክቷል። በአማራ ክልል የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞን ወረዳዎች መከሰቱን ተናግረዋል። የሰብል ምርታማነት ላይ ተጽዕኖ የሚያስከትሉ ችግሮችን ለመቆጣጠር የሚያስችል ዝግጁነት እንዳለ የተገለጸ ሲሆን የግሪሳ ወፍ መንጋው ጉዳት እንዳያስከትል የሎጂስቲክ ማጓጓዝ ስራ እየተከናወነ ነውም ተብሏል። የኬሚካል ርጭቱ በአፋጣኝ የሚከናወን መሆኑም አቶ ከበደ አመላክቷል። ናይጀሪያ ስራ አጥነትን ለመዋጋት አዲስ የሰራተኛ ፕሮጀክት ይፋ አደረገች። ናይጀሪያ ስራ አጥነትን ለመዋጋትና ከስልጠና ወደ ስራ በሚደረግ ሽግግር ያለውን ክፍተት ለመሙላት አዲስ የሰራተኛ ፕሮጀክት ይፋ ማድረጓን ስፑትኒክ ዘግቧል። የብሔራዊ የስራ ማዕከል ፕሮጀክቱ በመላ ሀገሪቱ የስራ እድሎችን ለመፍጠር የሚያስችሉ የስራ ማዕከላትን ያካትታል ሲሉ የስራና ስምሪት ሚኒስቴር ዴታን ኬሩካ ኦኒዮጄቻ ተናግረዋል። አዲሱ ፕሮጀክት ስራ ፈላጊዎችን ከስራ ጋር የሚያገናኙ ዲጂታል መድረኮች፣ የስራ ገበያ መረጃ ክትትልና የሙያ ምክር አገልግሎቶችን ያካትታል ተብሏል። ግባችን ስራ መፍጠር ብቻ ሳይሆን የሰራተኞችን መብት የሚጠብቁ ፍትሐዊ ደሞዝ የሚያረጋግጡና የስራ ገበያ አስተዳደርን የሚያጠናክሩ ስርዓቶችን መገንባት ነው ሲሉ ሚኒስቴር ዴታ ገልጸዋል። ፕሮጀክቱ ናይጀሪያን የስራ ገበያ ሁኔታ ለማጠናከር የፕሬዚዳንት ቦላ ቲኑቡ የዳግም ተስፋ አጀንዳ ማዕቀፍ ቁልፍ አካል ነው ሲሉም አክለዋል። ትራምፕ በቬንዙዌላ ውስጥ ሲአይኤ የመሬት ላይ ጥቃት እንዲሰነዝር ፍቃድ መስጠታቸው ተሰማ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የማዕከላዊ የስለላ ኤጀንሲ ሲአይኤ በቬንዙዌላ ውስጥ ስውር ስራዎች እንዲፈጽም ፍቃደኛ መሆናቸውን አረጋግጠዋል። በዋሽንግተንና ካራካስ መካከል ያለው ውጥረት ባለፉት ሳምንታት በካሪቢያን ባህር የተነሳ ጨምሯል። በቬንዙዌላ ጀልባዎች ላይ አሜሪካ ባደረገችው በርካታ አገዳይ ጥቃቶች ምክንያት ለወትሮ የነበረው ሻካራ ግንኙነታቸው ይበልጥኑ ተቀዛቅዟል። በቬንዙዌላ ውስጥ በመሬት ላይ የተመሰረተ ወታደራዊ ዘመቻ እያካሄደ መሆኑንም ትራምፕ አክለዋል። ትራምፕ ከአንዳንድ ከፍተኛ የህግ አስከባሪ ባለስልጣናት ጋር ካደረጉት ቆይታ በኋላ በኒውዮርክ ታይምስ ላይ ስለ ሲአይኤ ፍቃድ ስለወጣ ዜና ዘገባ ጥያቄ ቀርቦላቸዋል። አንድ ዘጋቢ በቀጥታ ለትራምፕ ሲአይኤ ወደ ቬንዙዌላ እንዲገባ ለምን ፈቀዱ? ሲል ጠይቋል። ትራምፕ በሁለት ምክንያት ነው የፈቀድኩት ሲሉም መልሰዋል። ቁጥር አንድ እስር ቤቶቻቸው ወደ ዩናይትድ ስቴትስ በመላክ ባዶ አድርገዋል። ሌላው ነገር በአደንዛዥ እጻ ዘዋዋሪነት የቬንዙዌላ ሚና አለ ሲሉ ተደምጧል። ዩናይትድ ስቴትስ የአደንዛዥ እጽ እና ሌሎች መድኃኒቶችን ፍሰት ለመከላከል በባዕድ መሬት ላይ እርምጃ እንደምትወስድ ለማመላከት ያስፈልጋል ሲሉም ትራምፕ ተናግረዋል። ትራምፕ ከቬንዙዌላ የሚመጡ በርካታ የአደንዛዥ እጽ መድኃኒቶች አሉም ብለዋል። በርካታ የቬንዙዌላ አደንዛዥ መድኃኒቶች በባህር ውስጥ ይመጣሉ ሲሉም አክለዋል። የቀድሞው የፕሬዝዳንት ዶናልድ ትራምፕ አማካሪ ጆን ቦልተን ተከሰሱ። ጆን ቦልተን በሪፐብሊካኑ የመጀመሪያ ዙር የፕሬዝዳንትነት ወቅት የብሔራዊ ደህንነት አማካሪ ነበሩ። በአሁኑ ሰዓት በፕሬዝዳንት ዶናልድ ትራምፕ ላይ ብርቱ ትችት በመሰንዘርም ይታወቃሉ። የአሜሪካ የፍትሕ ሚኒስቴር ክሱን በሜሪላንድ ዳኞች አቅርቧል። ይህንንም ተከትሎ ዳኞቹ ግራንድ ጄሪ የ23 ባለሙያዎች ስብስብ ጆን ቦልተን ክስ እንዲመሰረትባቸው ተስማምቷል፣ አሊያም በቂ ምክንያት አለ ብለል ጆን ቦልተን ሚስጥራዊ መረጃዎችን የያዙበት መንገድ በመተቸት የፌዴራል ምርመራ ቢሮው ነሐሴ ላይ ቤታቸውእና ቢሮቸው መፈተሹ የሚዘነጋ አይደለም። የስድስት ዓመቱን ጆን ቦልተን ከቅርብ ሳምንታት ወዲህ በትራምፕ ፖለቲካ ላይ ጥያቄ በማንሳት ከተነጀሉ ሶስት ሰዎች መካከል አንደኛው ያደርጋቸዋል። የኒውየርክ ጠቅላይ አቃቢ ህግና የኤፍቢአይ ዳይሬክተር የቦልተን ፈንታ የደረሳቸው ናቸው። በሚስጥራዊ ሰነድ አሳልፎ መስጠትና አያያዝ እንዲሁም በሌሎች ምክንያቶች በጥቅሉ 18 ክሶች ቀርቦባቸዋል። የግላቸውን ኢሜይልና ሌሎች የመልእክት ማስተላለፊያዎችን በመጠቀም ስለ አሜሪካ መከላከያ መረጃ አጋርተዋል ተብሏል። ሰነዱ ወደፊት ስለሚደረጉ ጥቃቶች የውጭ ጠላቶችና የውጭ ግንኙነት ፖሊሲን ያካተተ በመሆኑ በቀላሉ የሚታይም አይደለም ተብሏል። ጥፋተኝነታቸው ከተረጋገጠ ደግሞ እስከ አስር ዓመት ምስር ይጠብቅባቸዋል።